ሰላም ሰላም የተከበራችሁ የተወደዳችሁ የዮሐና ዩቲዩብ ቻናል ቤተሰቦች፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኛ ደህና ነን። በዛሬ ቪዲዮ የማጋራችሁ ለጸጉር እጅግ አስፈላጊ የሆነ የተፈጥሮ ቅባት ነው። ይህ ቅባት ብዙ ጠቀሜታ ባላቸው የተፈጥሮ ግብአቶች የተዘጋጀ ቅባት ነው። በሳምንት አንድ ቀን ወይም ከሻወር በፊት ልንቀባው ልንጠቀመው የምንችለውና በቀጣይነት ከተጠቀምነው በዋናነት ይህ ቅባት ጸጉርን የሚያጠቁር ሽበትን፣ የሚያጠፋ የሚከላከልም፣ የጸጉር ስሮችን እስከ ጫፍ ድረስ በመመገብ በማጥቆር ወዙን በማሳመር የጸጉር ተፈጥሯዊ ከለሩን የሚያድስ የሚመልስ ቅባት ነው። በተጨማሪም ለጸጉር ፈጣን እድገት ብዛት፣ ፈጣን ለውጥ የሚያሳይ ነው። በተለይ ደግሞ ለጸጉር መርገፍ እጅግ በጣም መፍትሄ ሰጪ ቅባት ነው። ፀጉርን ከስር ስሮቹን ያጠነክራል። እንደ ፎርፎር ማሳከክ ያሉ የቆዳ ችግሮችንም ቀራፊ የሆነ ቅባት ነው። ለማዘጋጀት የምጠቀመው አንድ ማንኪያ የቤ ቅጠል እጨምራለው። በመቀጠልም ደግሞ አንድ አራተኛ ወይም ሩብ ማንኪያ የሚሆን ቅርንፉድ እጨምራለው። በቅርንፉዱ መጠን ተመሳሳይ መጠን የጥቁር አዝሙድን እጨምራለው። ቀጥዬም ቡና ግማሽ ማንኪያ የሚሆን እጨምራለሁ። በስተመጨረሻም ሂና በቡናው መጠን እንደዚሁ እጨምራለሁ። እነኝን ግብአቶች ነው ተጠቅሜ የማዘጋጀው እና እነኝን ግብአቶች አንድ ላይ ቀላቅለን ለማዘጋጀት በምንጠቀመው ብርጭቆ ነክ እቃ ላይ ቀላቅለ ነው እንጨምራለን። እነዚህ ሁሉ ግብአቶች ተያያዥነት ጥቅምን የሚሰጡ ለፀጉር ጤና አስፈላጊ የሆኑ ምርቶች ናቸው። እነኚህ ግብአቶች በዋናነት ይሄ ያለ ጊዜ የሚመጣ ሽበትን በመከላከል ረገድ በጣም ከፍተኛ አስተዋጽኦ ያላቸው ናቸው። እንዲሁም ደግሞ ያለ ጊዜ የሚመጣ ሽበትን ለመከላከል ብቻም ሳይሆን ለማጥፋትም ጭምር በጣም የሚረዱ ወሳኝ የሆኑ ግብአቶች ናቸው። ፀጉር ዳርክ እንዲሆን ወዚህ ያለው እንዲሆን ተፈጥሯ የሆነ ከለሩን ለመመለስ በጣም የሚረዱ ምርቶች ናቸው። ከነኚህ ጋር የማካትተው የወይራ ዘይት እና የአትክልት ዘይትም እንዲሁ ሩብ ብርጭቆ የሚሆን እጨምራለሁ ማለት ነው እና ሁለቱንም ከፈለጋችሁ ብታካቱ፣ ካልሆነም ደግሞ ከነኚህ ግብአቶች ጋር የሚመቻችሁን የዘይት አይነት ማካተት ትችላላችሁ። ለምሳሌ የወይራ ዘይት የሚመቻችሁ ከሆነ በጣም ተመራጭ ነው። ካሉንም የኮኮናት ዘይት፣ ሌላም ሌላም የምትጠቀሙትን ብታካትቱ። ነገር ግን ይህ ግብአት ከወይራ ዘይት ጋር በጣም የሚሄድና ብዙ ውጤት እንድናይ የሚያስችል ነው። እነኝን አንድ ላይ ከቀላቀልኩኝ በኋላ በደንብ ከድኜ አስቀምጣለሁ። አንድ ቀን በዚህ ሂደት አስቀምጨዋለሁ። አጠቃላይ ግብአቶቹ እንዲርሱ ራስ ካለ በኋላ ከአንድ ቀን በኋላ ነው። በቀጣይ እንግዲህ እንደዚህ እርሷል፣ ሁሉም ቅጠሉም ሁሉ እርሷል። ከዛ በማሽን እፈጨዋለሁ፣ አንድ ላይ እፈጫቸዋለሁኝ ማለት ነው። እና ይህንን ቅባት ለማዘጋጀት ጊዜ ሰጥተን ትኩረት ሰጥተን ማለትም ሳንቸኩል፣ እንዲ የችኮላ አይነት ከሆነ የምንፈልገውን ውጤት ላናይ እንችላለን። ነገር ግን ጊዜ ሰተን በትኩረት ልናዘጋጀው የምንችለውና ትንሹ ራሱ ቅባት ለብዙ ጊዜ የሚሆን ነው። ደግሞ ብዛት ያለውም ብናዘጋጅ ሳይበላሽ የሚቆይ ነው እና በዚህ ሂደት በደንብ እንደዚህ ከፈጫውት በኋላ እንደገና ከድኜ ለሶስት ቀን የሚያህል አስቀምጨዋለሁኝ እኔ አንድ ሳምንት ብናስቀምጥ እንችላለን። ከዛም በላይ ራሱ ከድነ ነው ቁጭ ብናደርግ እና ከዛ በኋላ አጥለን ብንጠቀምም እንችላለን ማለት ነው እና እኔ ለሶስት ቀን ብቻ ነው ያስቀመጥኩት። እና ይሄን ቅባት ቆይቷል፣ በፊት አዘጋጅቼ የነበረ እና አልቆብኝ አሁን እንደ እንደገና ነው እያዘጋጀው ያለሁት በዛውም ለእናንተ ለማጋራት ነው ማለት ነው እና በዚህ ሂደት ከድኜ ሸፍኜ አስቀምጫለሁ ለሶስት ቀን። ከሶስት ቀን በኋላ አጠለዋለውኝ ማለት ነው። እና በማጠለው ሰዓት ከሶስት ቀን በኋላ ሁሉ እንደገና አርሶ ውህዶቹ እንደገና ተቀላቅለው ተዋህደው ጥሩ የሆነ ውጤት ነው የሚሰጠን ማለት ነው። እና ከዛም በላይም ብናቆየው ደግሞ ይበልጥ ውጤታማ የሚያደርግ ነው እንዳልኳችሁ እና ስናጠለውም ብዙ የሚጠል ብዙ የሚወጣ ነገር የለውም። እራሱ ተዋህዶ ወፈር ያለ የራሱን ቅባት ጥቅሙን ሰጥቶናል። ያያችሁት በመጀመሪያ ያካተትኩት ግብአት የቤህ ቅጠል ነው። የቤህ ቅጠል ማለት ይሄ ሩዝ ስንሰራ፣ ስጋ ስንሰራ፣ አሳ ነገሮች በምንሰራ ሰዓት ለቅመምነት የምንጠቀመውና በጣም በርካታ ለጸጉር ህይወት አስፈላጊ የሆኑ ጥቅሞችን የሚሰጥ ምንድነው ግብአት ነው እና ያንን ግብአት በሻምፖችን ላይ ራሱ አካተነው በኮንዲሽነር ላይም አካተን ብንጠቀመው በጣም በርካታ ጥቅም የሚሰጥ ነው። ሌላው ያካተትኩት የጥቁር አዝሙድ ነው። ጥቁር አዝሙድም እንደሚታወቀው ባለ ብዙ ጥቅም ግብአት ነው። አጠቃላይ ለጸጉር ህይወት ለጸጉር ጤና አስፈላጊ ጠቀሜታ የሚሰጥ ነው። እና ደግሞ ሶስተኛው እንግዲህ ቡናን ነው ቡናም ጸጉርን ለማቅለም ለማጥቆር፣ ሽበትንም ለመከላከል ለማጥፋትም ሊሰራ የሚችል ውጤታማ የሆነ ግብአት ነው። ሌላኛው ያካተትኩት ሂና ነው። እንግዲህ ሂናም የጸጉርን ጤና ለመደገፍ ለማሻሻል የሚረዱ ንጥረ ነገሮችን በውስጡ የያዘ ነው። እንዲሁም ከፍተኛ መጠን ያለው አንቲ ኦክሲደንትነትን፣ ቫይታሚን ኢንም በስፋት የያዘ የተሞላ ስለሆነ ፀጉርን ከተለያየ ጉዳት ለመከላከል የሚሆን ነው። እንዲሁም በዋናነት ፀጉርን ያለሰልሳል እና የተለያዩ ግብአቶችን ስናዘጋጅ አካተነው ነው። በጥቂቱ አካተን እንደዚህ ብንጠቀም በጣም ጠቀሜታ ያለው ምርት ነው። እንግዲህ እንዳያችሁት ካጠለልኩት በኋላ በእቃ ላይ ጨምሬ፣ ልክ በዚህ ሂደት ነው እየተቀባሁት ያለሁት ማለት ነው እና አብዝተንም በደንብ አብዝተንም ተቀብተን መታጠብ እንችላለን። በጥቂቱም ስርስሩን ተቀብተን እንዲሁም ደግሞ ጫፍ ጫፉንም ዘርፉንም አጠቃላይ ሳናበዛም ተቀብተን መታጠብ እንችላለን፣ እንደ ፍላጎታችን። እኔ ግን ልወጣ ስለሆነ ከቤት ልወጣ ስለሆነ ነው አብዝቼ እንደዚህ ያልተቀባውት እና እንደዚሁ በመጠኑ ስርስሩን ጫፉንም እንዳለ ዘርፉንም ተቀብቼ ማሳጅ እንደሚገባ አድርጌ ያለሁኝ ማለት ነው። ምክንያቱም የምንቀባውን ቅባትም ሆነ ውህድም ሆነ እያንዳንዱን ነገር ጥቅሙን እንድናገኝ ማሳጅ ማድረጉ በጣም ተገቢ ነው። ይህ ቅባት እንግዲህ ፀጉርን ለመመገብ ለፈጣን እድገትም በጣም የሚሆን ነው። እንዲሁም ደግሞ ለራስ ቅል ቆዳ ጤናም ጭምር በጣም አስፈላጊ ጥቅምን የሚሰጥ ነው። የራስ ቅል ቆዳን ያፀዳል፣ እንዲሁም ቀዳዳዎችን በእጥፍ የሚከፍት ነው። ይህንን ቅባት ለማዘጋጀት የተጠቀምኳቸው አጠቃላይ ግብአቶች ለጸጉር እንክብካቤ በጣም ጠቃሚ አስፈላጊ የሆኑ ምርቶች ናቸው። በተለይ ደግሞ ጸጉራችን የሚደርቅብን ከሆነ የሚያያዝብን ከሆነ ለዛም ፍቱን መፍትሄ ነው። እንዲሁም የጸጉርን ህዋሳቶችን የሚመግብ የሚያጠነክር ስለሆነ የተጎዳን ጸጉር ለማከም ለመመለስ ለመጠገንም ጭምር የሚሆን ነው። እናም ደግሞ ጸጉር በፍጥነት እንዲያድግም በጣም የሚረዳ ነው እና በዚህ ሂደት ጊዜ ሰተን ተቀብተን ጫፉንም ጭምር እንዳለ በደንብ አዳርሰን ተቀብተን ለአንድ ሰዓት ያህል ከዛ በላይ ባናቆይ በቂ ነው። አንድ ሰዓት ያህል ካቆየ ነው። ከዛ ትንሽ ሞቅ ባለ ውሃ ዋርም በሆነ ውሃ ብንታጠበው ጸጉራችን ላይ የምናየው ውጤት በጣም የምትወዱት አይነት የቅባት አይነት ነው። ስለዚህ ተጠቀሙት። እኔ በጣም የረዳኝ የጠቀመኝ የቅባት አይነት ነው እነሆ ዛሬ የማጋራችሁ ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። በቀጣይ በሌላ ስራ እስከምንገናኝ ደህና ሁኑልኝ። ባይ ባይ።